ሰላም ጤና ይስጥልኝ ተመልካቾቻችን። የህዳር 22 2018 ዓ.ም የዕለተ ሰኞ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁ ቆየው። ረድኤት ጌታቸው ነኝ። አብራችሁ ቆየ። አርዕስተ ዜና፤ በራያ አካባቢ እገታ፣ ዝርፊያና ግድያ እየተበራከተ መምጣቱ ተሰማ። በአማራ ክልል በተለያዩ አካባቢዎች የተፈጠሩ ህገወጥ ኬላዎች እንዲነሱ የክልሉ መንግስት ውሳኔ አሳለፈ። ወደ ውጭ ስናልፍ ሱዳንና ኤርትራ የፖለቲካና የደህንነት ትብብራቸውን ለማጠናከር መስማማታቸውን አስታወቁ። ወደ ቀዳሚ ዜናችን ለፍ ያለ ህብረ ብሔራዊ አንድነት ሰላማዊና ልማታዊ ጉዞ ማድረግ እንደማይቻል ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳስበዋል። ጠቅላይ ሚኒስትሩ በመደመር መንግስት እይታ የዘርፎች እመርታ በሚል ርዕስ ለብልጽግና ፓርቲ ከፍተኛ አመራሮች ስልጠና በሰጡበት ወቅት ነው ይህንን ማሳሰቢያ የሰጡት። ሚኒስትሩ በሰጡት ስልጠና ላይ እንዳብራሩት ኢትዮጵያ መንግስትና ትውልድ ምን ሊመስሉ ይገባል የሚለው የመደመር ትውልድ ቁልፍ ጥያቄዎች ናቸው። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ እንደማይቻል ገልጸው ለዚህም አስተዳደሩ እውነተኛ ፌዴራሊዝም የሚተገበር፣ ብዝሃ ቋንቋን የሚጠቀም፣ ብዝሃ ማንነትን የሚያቅፍ መሆን አለበት ብለዋል። የወንድማማችነት እሴትን ማጽናት የመደመር ትውልድን ቁልፍ ጥያቄዎችን ለመመለስ ዋነኛ መንገድ እንደሆነ አንስተው ብሔርን እና ሀገራዊ ብሔርተኝነትን ማስታረቅ እንደሚገባ አጽንኦት ሰጥተዋል። የሲቪክ ባህልን በማጎልበት በስምምነትና በመግባባት የጋራ አስታራቂ ተቋማትና ህጎች መፍጠር ያስፈልጋል ሲሉ ገልጿል። ያለፈውን ትውልድ ስህተት ማስተካከል ማስፋትና ማበርከት የመደመር ትውልድ ግንባታ መረዎች ናቸው ብለዋል። የበጎ ፈቃድ አገልግሎትን ባህሉ ያደረገ ዲጂታል አርበኝነትን የሚያበረታታ በቴክኖሎጂ ያደገ በታደሰ የትምህርት ስርዓት የተነቃቃ በባህል አብዮት የተለወጠ የሚሻገር የሚቆይና የሚያስቀጥል ትውልድ መገንባት ይጠበቃል ነው ያሉት። በራያ አካባቢ እገታ ዝርፊያና ግድያ እየተበራከተ መምጣቱ ተሰማ። በአማራና በትግራይ ክልል የይገባኛል ጥያቄ ውዝግብ ባለበት የራያ አካባቢ እገታ ዝርፊያና ግድያ ከጊዜ ወደ ጊዜ እየተበራከተ መምጣቱ ተሰምቷል። በተለይ በራያ አምስት ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል ሲሉ የአካባቢው ነዋሪዎች መናገራቸውን የተለያዩ የሀገር ውስጥ መገናኛ ብዙሃን ዘግበውታል። ይህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ክልል ታጣቂ ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎች ይነገራሉ። የማንነት ጥያቄ በሚነሳበት በአወዛጋቢ የራያ አካባቢዎች፣ በተለይ በአላማጣ ከተማ በተደጋጋሚ ግድያዎች መፈጸማቸውም በዘገባዎቹ ተካቷል። በአወዛጋቢ የራያ አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት ለቆ እንዲወጣ ህወሓት ህዳር 17 ቀን 2018 በሰጠው መግለጫ ጠይቋል። ህወሓት ኮማንድ ፖስቱ አወዛጋቢ የራያ አካባቢዎችን ለቆ እንዲወጣ የጠየቀው ለስድስት ወር ጊዜ ገደብ ተስማምቶ ከሶስት ዓመት በላይ መቆየቱ አግባብነት የለውም በሚል ነው። ከ1500 በላይ የሚሆኑ የሀገር ውስጥ አምራቾችና ነጋዴዎችን ያሳተፈ ባዛር በአዲስ አበባ ከተማ ተካሂደ። አፍሪካን በንግድ በማስተሳሰር አንድ የሚያደርግ ነው የተባለለት ይህ ኩነት ከህዳር 19 ቀን እስከ ህዳር 21 ቀን 2018 ዓ ም ባሉት ተከታታይ ሶስት ቀናት መካሄዱን አዘጋጆቹ ለናሁ ቴሌቪዥን ገልጸዋል። ባዛሩ ደ ኔክስት ኢቭ ዲፕሎማት የሚል ስያሜ የተሰጠው ሲሆን በዚህም ከፍተኛ የመንግስት ባለስልጣኖች፣ ዲፕሎማቶች፣ የንግዱ ማህበረሰብና ጥሪ የተደረገላቸው እንግዶች ተገኝተውበታል ነው የተባለው። የመርሃ ግብሩ አዘጋጅ ሩት ኃይሉ በእነዚህ ቀናት በተካሄደው ባዛር ዲፕሎማት ባዛር የተለያዩ የቆዳ ምርቶች፣ ከከበሩ ማዕድን የተሰሩ ጌጣጌጦች፣ የሀገር ባህል ልብሶች፣ ከተፈጥሮ እጽዋት የተዘጋጁ የጸጉር ቅባትና የተለያዩ የእጅ ስራዎች ቀርበውበታል ብለዋል። ይሄ ባዛር የተዘጋጀው ሶስት በሴቶች የሚመሩ ድርጅቶች ሴቶች በሚመሯቸው ሶስት ድርጅቶች ነው። ኔክስት ኢቪ ዲፕሎማት ባዛር ይባላል። ዋና አላማው ተወዳጅነት ያላቸው ፕሮዳክቶችን ከስታርታፕ ቢዝነሶች ጋር አቀላቅላን ቪዚቢሊቲ መስጠት፣ ሴቶችን ማበረታታት ነው። ከዛ ደግሞ ዲፕሎማቶች ደግሞ መተው ዲስ ታይም ደግሞ እንዲገዙ እቃዎቹን ከዛም ደግሞ ፍሪ ነው ለፐብሊኩ። ስለዚህ እየመጡ እየበሉ እየጠጡ እየተዝናኑ እነዚህ ገራሚ ገራሚ ፕሮዳክቶች እንዲገዙ ለማበረታታት አብዛኞቹ የሀገር ውስጥ ፕሮዳክቶች ናቸው። ሀንድ ሜድ እቃዎች ይበዙበታል። በጣም ክሬቲቪቲ ይበዛበታል እንደምታያቸው ናቸው። እንግዲህ ሀገራችንን ከፍ አድርጎ ለዓለም ያለንን ፕሮዳክትም ማስተዋወቅና ማበረታታትም ነው ሌላው አላማው። እንዲሁም ባዛሩ በቀን ከ1500 በላይ ሰዎች የታደሙበት መሆኑ የተገለጸ ሲሆን የባዛሩ አላማ የተለያዩ የንግድ ተቋማትን ማቀራረብ እንዲሁም በስራቸው ጠንካራ የሆኑ ሴቶችን ለማበረታታት መሆኑንም አዘጋጇ ተናግረዋል። ይህን ዝግጅት በቀጣይ በአመት ሶስት ጊዜ ለማካሄድ ዝግጅት መደረጉን የገለጹት አዘጋጇ ይህም በአዲስ አመት፣ ገና እና ፋሲካ ሰሞንን ይካሄዳል ብለዋል። በቀን እስከ1500 ሰዎች በላይ እንጠብቃለን። ቀጣይ ሰርፕራይዝ ነው ይሄ ብራን በርግጥ በየአመቱ ይካሄዳል። በአመት ሶስት ጊዜ ለኒውዬር፣ ለክርስመስ ና ለፋሲካ ይቀጥላል። እያሻሻል ነው፣ እያሰፋ ነው። ደግሞ እግዚአብሔር ይረዳናል እንሄዳለን። ዘገባው የባልደረባችን ሀብታም አያሌው ነው። በአማራ ክልል በተለያዩ አካባቢዎች የተፈጠሩ ህገ ወጥ ኬላዎች እንዲነሱ የክልሉ መንግስት ውሳኔ ያሳለፈ። የአማራ ክልል ገቢ ለመሰብሰብ በሚል ምክንያት የተዘረጉ ህገ ወጥ ኬላዎች ሙሉ በሙሉ እንዲነሱ ውሳኔ ማሳለፉን አስታውቋል። ይህን ያስታወቀው የአማራ ብሔራዊ ክልላዊ መንግስት ገቢዎች ቢሮ በክልሉ ለሚገኙ ለሁሉም ዞንና የከተማ አስተዳደር ገቢዎች መምሪያ ረቡዕ ህዳር 17 ቀን 2018 ዓ ም በጻፈው ደብዳቤ ነው። ቢሮው በደብዳቤው በክልሉ በተለያዩ አካባቢዎች የተፈጠሩ ህገወጥ ኬላዎች የግብርናና የኢንዱስትሪ ምርት እንቅስቃሴን በማስተጓጎል በማዘግየትና ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር በማድረግ የኑሮ ውድነትን በማባባስ ሸማቾች ላይ ጫና አሳድሯል ብሏል። በዚህም የክልሉ የኢኮኖሚ እንቅስቃሴ በመገታቱ ምክንያት እነዚህ ኬላዎች የተነሱ ስለመሆኑ የአማራ ብሔራዊ ክልላዊ መንግስት የሰላምና ጸጥታ ቢሮ ህዳር አምስት ቀን 2018 ዓ ም በጻፈው ደብዳቤ ለክልሉ ገቢዎች ቢሮ ማሳወቁን ገልጿል። የደን ምርቶች፣ የግብርና ምርቶች፣ የማዕድን፣ የእንስሳት፣ የጫትና ማንኛውም የኢንዱስትሪ ምርት በሚጫንበትና በሚራገፍበት ቦታ ላይ ያለ ከተማ አስተዳደር ወይም ማዘጋጃ ቤት ብቻ በየከተማው የታሪፍ ምጣኔ መሰረት ክፍያውን መሰብሰብ እንደሚችል የተደነገገ ቢሆንም በተለያዩ ቦታዎች ኬላ በመዘርጋት የምርት እንቅስቃሴን በማስተጓጎል በየከተማው ተደራራቢ ክፍያ እየተጠየቀ ይገኛል ሲል ጠቁሟል። የደቡብ አፍሪካዊ ዩኒቨርሲቲ ዩኔሳ በተለያዩ የትምህርት መስኮች ያሰለጠናቸውን ተማሪዎች ያስመረቀ። ተቋሙ ባሳለፍነው ቅዳሜ ህዳር 20 ቀን 64 ተማሪዎችን ያስመረቀ ሲሆን ከእነዚህ መካከል 58ቱ የፒኤችዲ ዲግሪ ያገኙ ናቸው። በምርቃቱ ላይ የዩኔሳ ፕሪንሲፓልና ምክትል ቻንስለር ፕሮፌሰር ፑሊንግ ሌንካቡላ፣ የኢትዮጵያ መንግስት ከፍተኛ የስራ ኃላፊዎች፣ የደቡብ አፍሪካ ሪፐብሊክ ኤምባሲ ተወካዮችና የዩኒሳ ከፍተኛ አመራሮች ተገኝተዋል። የዩኒሳ የኢትዮጵያ ሪጅናል የትምህርት ማዕከል እንደ አውሮፓውያኑ አቆጣጠር በ2004 በኢትዮጵያና በደቡብ አፍሪካ መንግስታት መካከል በተፈረመው ስምምነትና ከዚያም በኋላ የዩኒቨርሲቲው የሰው ኃይል ልማትን ለማፋጠን ከኢትዮጵያ መንግስት ጋር በፈረመው ስምምነት መሰረት እንደ አውሮፓውያኑ አቆጣጠር በ2007 ነበር ስራውን የጀመረው። ይህ ሽርክና የአፍሪካ ሀገራት በትምህርት አማካኝነት የጋራ የልማት ችግሮችን ለመፍታት የሚተባበሩት ሳውስ ቱ ሳውስ ትብብር ህያው ማሳያ መሆኑም ተመላክቷል። ከደቡብ አፍሪካ ውጭ ብቸኛው የዩኒሳ ማዕከል የሆነው የኢትዮጵያ ሪጅናል የትምህርት ማዕከል ለኢትዮጵያውያን የድረ ምረቃ ተማሪዎች ከመግቢያ ጀምሮ እስከ ምርቃት ድረስ አጠቃላይ የአካዳሚክና የአስተዳደራዊ ድጋፍ ይሰጣል። ማዕከሉ የተመሰረተበት ጊዜ ጀምሮ 629 የዶክትሬት እና 382 የማስተርስ ተመራቂዎችን ጨምሮ በአጠቃላይ 1163 ተማሪዎችን አስመርቋል። አብዛኛዎቹ ተመራቂዎች የዩኒቨርሲቲ መምህራንና ባለሙያዎች ሲሆኑ በአሁኑ ወቅት በተለያዩ የኢትዮጵያ ኢኮኖሚክ ዘርፎች በአመራርነት በማገልገል ላይ ይገኛሉ። ካሽጎ ቤትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ ወዳደው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 ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ሱዳንና ኤርትራ የፖለቲካና የደህንነት ትብብራቸውን ለማጠናከር መስማማታቸውን አስታወቁ። የሱዳን ሉዓላዊ ምክር ቤት ኃላፊ ጄኔራል አብዱል ፋታህ አልቡርሃን የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን በፖርት ሱዳን ተቀብለው አነጋግረዋል። ሁለቱ መሪዎች ባደረጉት ውይይት ኤርትራ ለሱዳን አንድነትና መረጋጋት የምታደርገው ጽኑ ድጋፍ፣ የሁለቱም ወገኖች የውጭ ጣልቃ ገብነት ተቃውሞና ክልላዊ ሰላም ለማስፈን የጋራ እርምጃ አስፈላጊነት የትኩረት ነጥቦች ነበሩ ተብሏል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የሱዳን መረጋጋት ለክልሉ መረጋጋት ቁልፍ ነው ሲሉ በድጋሚ ያረጋግጠዋል። ጉብኝቱ የሱዳን ጦር እንደ አውሮፓውያኑ አቆጣጠር ከሚያዝያ 2023 ጀምሮ ሀገሪቱን እያመሰ ባለው ጦርነት ከአማጺው የፈጥኖ ደራሽ ኃይል ጋር ትግሉን በቀጠለበት ወቅት የመጣ መሆኑን ስፑትኒክ አፍሪካ ዘግቧል። በመጨረሻም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ፕሬዝዳንት ይቅርታ ጠየቁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱን ፕሬዝዳንት አይዛክ ሄርዞግ ለተወነጀሉበት የሙስና ወንጀሎች ይቅርታ እንዲያደርግላቸው ጠይቀዋል። የፕሬዝዳንቱ ጽህፈት ቤት ሄርዞግ ከፍተኛ እድምታ ያለው ጥያቄውን ከማጤን በፊት ከፍትህ ባለስልጣናት አስተያየቶችን እንደሚቀበል ተናግረዋል። ኔታንያሁ ላለፉት አምስት ዓመታት በጉቦ በማጭበርበር እና እምነትን በማጉደል በሶስት የተለያዩ ጉዳዮች ክስ ቀርቦባቸው የነበረ ቢሆንም ጥፋቱን በተደጋጋሚ አልፈጸምኩም በማለት ክደዋል። በመሆኑም ኔታንያሁ የእስራኤል ፕሬዚዳንት ይቅርታ ከመጠየቁ በፊት ጥፋተኝነቱን አምኖ መቀበል እንዳለበት አሳስበዋል። በዚህ ወር መጀመሪያ ላይ የዩኤስ ፕሬዚዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉ ጠይቀዋል። በወቅቱ ሄርዞግ ይቅርታ የሚፈልግ ማንኛውም ሰው መደበኛ ጥያቄ ማቅረብ እንዳለበት ግልጽ አድርገዋል። እሁድ ለጽፈት ቤታቸው የዚህን ያልተለመደ ጥያቄ አስፈላጊነትና ዕድምታ ግምት ውስጥ በማስገባት ጥያቄውንና ኔታንያሁ ራሱ የጻፉትን ደብዳቤ አውጥቷል። ይሁን እንጂ ፕሬዚዳንቱ መቼ ውሳኔ ላይ እንደሚደርሱ በይፋ ያሉት ነገር የለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ2020 ለፍርድ የቀረቡ የመጀመሪያው የእስራኤል ጠቅላይ ሚኒስትር መሆናቸውን ቢቢሲ ዘግቧል። ኔታንያሁ በሁሉም ክሶች ጥፋተኛ አይደለሁም በማለት ችሎቱን በፖለቲካ ተቃዋሚዎች የተጠለፈ ነው በማለት ፈርጀውታል።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

አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆዩት ረዴት ጌታቸው ነኝ። ጤና ይስጥልኝ።